አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ አዲስ ፊዚዮቴራፒ የዩትዩብ ቻናል ቤተሰቦች፣ ኢዘዲን ጀማል እባላለሁ። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የፊዚዮቴራፒ ሐኪም ነኝ። በዛሬ ቪዲዮ እየወስ አስ መስል ታይትነስ ስለሚባል በሽታ ይዤላችሁ መጥቻለሁ። በዚህ ቪዲዮ ስለዚህ በሽታ ምልክቶች መንስኤና በቤት ውስጥ እንዴት ማከም እንደምንችል ሁለት ዘዴዎችን እንደተለመዱ አሳያችኋለሁ። ኢሊዮስ አስ ምስል ታይትነስ ማለት በአንድ ጎን የወገብና የታፋ ህመም ያመጣ የበሽታ አይነት ነው። ይሄ ህመም የጡንቻ ህመም አይነት ነው። ኢሊዮስ አስ የሚባሉ ጡንቻ የአከከራችንን አጥንት ከእግራችን በዳሌያችን አድርጎ ወደ እግራችን የሚያየስ ጡንቻ ሲሆን ይሄ ጡንቻ በሚታመምበት ጊዜ ኢሊዮስ አስ ምስል ታይትነስ ይባላል። የዚህ በሽታ ምልክቶች አንደኛ የወገብ ህመም በአንድ ጎን በኩል ብቻ የወገብ ህመም፣ ለምሳሌ በቀኝ በኩል ከሆነ እነዚህ ሰዎች የሚያማቸው ከዚህ ከጎድን አጥንታቸው መጨረሻ እስከ መቀመጫ ድረስ ህመም ማለት ነው። እንደገና ደግሞ ህመሙ በዚህ በታፋችን በፊት ለፊት በኩል አለ። ስለዚህ የህመሙ ቦታ እነዚህ ናቸው። በቀኝ በኩል ያሉት እንጀት የታመመባቸው ሰዎች ህመሙ በቀኝ ጎን የሚሰማባቸው በግራጎን ያሉት ጡንቻዎች ደግሞ የታመሙ ከሆነ በግራጎን ነው ምልክቱ የሚታየው ማለት ነው። ሁለተኛው ምልክት ደግሞ የዚህ በሽታ ታማሚዎች ረጅም ሰዓት መቆም አይችሉም። መቆም የሚባል ነገር በጣም ነው የሚከብዳቸው። እንደዚሁም ደግሞ መራመድ ያስቻግራቸዋል። በአንፃሩ ደግሞ እነዚህ ሰዎች ቁጭ ሲሉ የበለጠ ረፍት ያገኛሉ። ምልክቶቹ በዋነኛነት እነዚህ ሁለቱ ሲሆኑ መንስኤው ደግሞ ድንገት ሊነሳ ይችላል። ሰዎች ረጅም ሰዓት ቁጭ ብለው እንደዚህ እግራቸውን አጥፈው ረጅም ሰዓት ቁጭ ካሉ በኋላ እንደዚህ ረጅም ሰዓት መቀመጥ ወይም የስራ ሁኔታቸው እንደዚህ ረጅም ሰዓት መቀመጥ የሚጠይቃቸው ሰዎች ይሄ ህመም ሊይዛቸው ይችላል። አንድ መንስኤ ነው። ሌላኛው ደግሞ የዚህ ህመም ዋነኛ መንስኤ ሊሆን የሚችለው የዲስክ መንሸራተት ነው። ይሄ በታችኛው የጀርባችን ክፍል ያሉ በአከርካሪ መገጣጠሚያ መካከል ያሉ ዲስኮች ቦታቸው በሚለቅበት በሚያፈነግጥበት ጊዜ ነርቭን ይጫነዋል እና በተለይ ከኤልቱ እስከ ኤል ፎር የምንለው ከነዚህ አንዱ ካፈነገጠ ይሄንን ጡንቻ የሚያዘው ነርቭ ከዚህ ስለሆነ የሚነሳው ይሄ ጡንቻ እንዲታመም ሊያደርግ ይችላል ማለት ነው። እና ሁለተኛውና ዋነኛው መንስኤ ይሄ ነው። ስለ ህመሙ ይሄን ያህል ያልኳችሁ። ይሄን ህመም አሁን ያልኳችሁ አይነት ምልክት ካለባችሁ ወይም ደግሞ የዲስክ መንሸራተት ማራያ ላይ ታይቶ ሐኪም አለባችሁ ካላችሁ እነዚህ ሁለት ኤክሰርሳይዞች ብትሰሯቸው በቤቱ ለውጥ ታገኛላችሁ። ስለዚህ አሁን በቀጥታ ወደ ኤክሰርሳይዞቹ እንሂድ። እሺ፣ የመጀመሪያው ኤክሰርሳይስ ይህንን ጡንቻ ስትሬች የምናደርግበት ሪሊዝ የምናደርግበት ኤክሰርሳይስ ነው። ይሄ ጡንቻ በአብዛኛው በዚህ በታፋችን በፊትለፊት በኩል ከዳል ጀምሮ በፊትለፊት የሚገኝ ጡንቻ ነው። ስለዚህ ይህን ስትሬች ለማድረግ መጀመሪያ በደረታችን እንተኛለን። እንደምታየት ነው። በደረት ይተኛለሁ። ከዛ እ እንደዚህ በትከሻዬ ትክክል ልክ እንደዚህ አድርጋለሁ። ከዚ ኤክሰርሳይ ምንድ ለሚሆነው ከደረቴ በእጄ ሀይል መነሳት ነው። ልክ እንደዚህ ማለት ነው። እዚህ ፖዚሽን ላይ ከ10 እስከ 15 ሴኮንድ ቆያለሁ። አሁን ነገር አብረን 10 ሴኮንድ ቆያለሁ። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር። ኤክሰርሳይሱ ይሄን ይመስላል። ይህንን 10 15 ሴኮንድ እየቆያችሁ ከሶስት ዙር እስከ አምስት ዙር ድረስ ትረገግማላችሁ። እንደዚሁም ጠዋትና ማታ በሳምንት ከሶስት ቀን እስከ አምስት ቀን ድረስ ብትሰሩ አሪፍ ነው። በመቀጠል ደግሞ ይሄንን ጡንቻ እንዴት ስትሪንግዝ እንደምናደርግ፣ ጥንካሬውን እንደምንጨምር፣ ወደ ቀድሞ ጤንነቱ እንዴት እንደምንመልስ ደግሞ አሳያችኋለሁ። እሺ፣ ይህንን ኤክሰርሳይዝ ለመስራት ልክ እንደዚህ በጀርባችን ተኝተን ነው የምንሰራው። እንደዚህ ትንሽ ፎጣ ነገር ጠቅላችሁ ብታዘጋጁ አሪፍ ነው። እኔ አሁን እዚህ ጋር ያለን ይችን ከጀርባ ስር መጀመሪያ እነዚህ ያስገባታለሁኝ። ከዛ በኋላ ኤክሰርሳይሱ ቀላል ነው። ሁለቱንም እግራችንን ልክ እነዚህ እናጥፋለን። ማሰራት የፈለግነው እግር እኔ አሁን ለምሳሌ ግራ እግሬ የምንሰራው እዛው ላይ እንደታጠፈ እንደዚህ መንዘርጋት ነው፣ ዘርግቶ መቆየት ነው። ነገር ግን ይሄ እግራችሁ ስትዘረጉ ይህ ወገባችሁ ላይ ጫና እንዳይኖረው፣ ይህ ወገባችሁ ስር ያስገባችሁትን ፎጣ እንደዚህ በሆዳችሁ ወረታች መጫን አለባችሁ። ወገባችሁ ይችን ጨርቅ ጫን ብሎ መያዝ አለበት። ስለዚህ እግራችሁን ዘርግታችሁ አስር ነው የምቆጥሩት። ይችንም አብራችሁ ወረታች መጫን አለባችሁ እግራችሁን በምትዘረቡበት ጊዜ። ስለዚህ ይህንን እኔ ጋር አብሬ አሁን አስር እየቆጠርን እንሰራለን። ይችን ጫን ብዬ ይዛለው መጀመሪያ ከዛ እንደዚህ ይዘርጋል። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር። ሁለትን ኤክሰርሳይዝ ይህን ይመስላል ማለት ነው። እስቴፑን ሳትዘሉ በአቋቹ መሰረት ስሉት። ይህንንም ከአስር እስከ አስራ አምስት እንደዚህ እየቆጠራችሁ ከሶስት እስከ አምስት እየደጋገማችሁ መስራት አለባችሁ። ጠዋት ካልጋ ስትነሱና ማታ ወደ አልጋ ስትሄዱ ብትሰሩ አሪፍ ነው። በሳምንት አምስት ቀን ወይም ሶስት ቀን እንደዚህ ብትሰሩት ቆንጆ ነው እላለሁ። በስተ መጨረሻ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ስለወገብ ህመም የሚሆኑ ስፖርቶች ስለወገብ ህመም እና እንዲሁም ስለ ወገብና ስለ እግር ህመም ብዙ የሰራኋቸው ቪዲዮዎች አሉ። ከዚህ ቪዲዮ መጨረሻ ላይ በፕሌሊስት አስቀምጥላችኋለሁ። እየገባችሁ ተመልከቷቸው። እና ለእናንተ የሚሻለውን ምቾት የሚሰጣችሁን ስትሰሩት ጥሩ ስሜት የሚሰጣችሁን እየመረጣችሁ ስሩ። ይሄ ኤክሰርሳይዝ ወይም ደግሞ ኦኔዚ ቻናል ላይ የምለቃቸውን ኤክሰርሳይዞች፣ ስፖርቶች የሚያማችሁ ከሆነ መስራት የለባችሁም። ኤክሰርሳይሱ ለእናንተ የሚረዳ ከሆነ ጥሩ የሆነ ስሜት ነው የሚሰማችሁ። እንደዚሁም ደግሞ ብዙ ተከታታዮቼ እየተሻላችሁ እንደሆነ ኮሜንት ላይ እየጻፋችሁ ሊ ነው። አመሰግናለሁ ቴንኪዩ ላለው እነሱ እና ሌሎች እዚህ ቻናል ላይ ለወገብ ህመም፣ ለእግር ህመም የለቀኳቸው ቪዲዮዎች አሉ። እነሱን ቸካርጓቸው። ይሄ ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። እንደዚሁም ደግሞ ሌላ ጊዜ ከፊዚዮቴራፒ ጋር የተያያዙ የህክምና መረጃዎችን በምለቅበት ጊዜ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክት መጫኗን እንዳትዘነጉ። እኔ እዚህ ጋር ጨርሻለሁ። ሰላም ቆዩልኝ። ቻው።